ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር መስገን ሰላም ነኝ አለውላችሁ። ሰላምና ፍቅርን ብዝዝት ይበልላችሁ በመላ ዓለም ላላችሁ እህት ወንድሞቼ፣ በተለይ ደግሞ እህቶቼ ስደተኞች እንደኔን ማለት ነው። ዛሬ ደግሞ ባጭር ቪዲዮ መጥቻለኝ ማለት ነው። የበርጭ ቦርጭ ማለት ነው። እንደኔ ያስቸገራችሁ ልጆች ካላችሁ በርጭ እንዴት አድርገን መጥፋት እንችላለን፣ የሚለውን እዚህ ጋር እዤ መጥቻለኝ። አብረን እንስራ እላለኝ። እስከ መጨረሻን ቪዲዮውንን እንየው ማለት ነው። ምን አለኝ መሰላችሁ? ዝንጅብል አለኝ፣ አንድ ብርቱካን አለኝ፣ ሁለት ሎሚን አለኝ። እንዲሁን ማለት ነው ምናለኝ እርድ አለኝ ማለት ነው። እርድ ደግሞ ፍርሹን አለኝ ማለት ነው። አሁን እዚህ ጋር ምን እያደረኩ ነው መፈቅፈቅ ያን እያደረግ ነው። ለመጀመሪያ የምፈቀፍቀው እርድ ነው ማለት ነው። እርድ ፈቀፍቃለኝ። ከዛ ደግሞ ዝንጅብሉን እንፈቀፍቃለን ማለት ነው። ግን በዚህ አጋጣሚ በርጭ የሚያስቸግራችሁ ልጆች፣ በርጭ ኖራችሁ ጨጎራ ካላችሁ ግን መጠጣት በፍጹም አይፈቀድም ማለት ወዳለኝ አይፈቀድም። ጨጎራችሁን እንዳትጎዱ ማለት ነው። ጨጎራ የሌለባቸውን ግን መጠጣት ትችላላችሁ ማለት ነው። ከምግብ በፊትንና ከምግብ በኋላ ነው። እራት በልታችሁ በጊዜውን እራት ትበላላችሁ። ከስንት ሰዓት? ስምንት ሰዓት ሰባት ሰዓት ማለት ነው። በስደት ማለት ነው። በሀገራችን አንድ ሰዓት ወይም ሁለት ሰዓት ምግብ በልታችሁ ልትተኙ ስትሉ ትጠጣላችሁ ማለት ነው። እኔን እንደዛን አድርጌ ጠጥቼ ብዙ ለውጥ ነው ያገኘሁበት ማለት ነው። እግዚአብሔር ይመስገን ማለት ነው። በነገራችን ላይ አንዳንዴ በልተን ጠጥተን ይመስለናል እንጂ በጭንቅ ነው ማለት ነው። እኔ ለራሴ በጭንቅ ነው፣ እንደዛ ነው የሆንኩትኝ ማለት ነው። ውፍረቱን እና ውፍረት ደግሞ ጥሩ አይደለም ማለት ነው። በተለይ በስደት እንደፈለግክ መንቀሳቀስ አትችልም፣ እንዲሁ ነው ማለት ነው። መስራትም አትችልም ማለት ነው። በተለይ ደግሞ በመውቆት ሰዓት በጣም ያስቸግራል ማለት ነው። እና ሰርታችሁ መኩሩት ቪዲዮውን እስከ መጨረሻ እዩልኝ ማለት ወዳለኝ ወደ ድድድን አድርጋችሁ ለውላችሁ ወዳችኋለሁ የኔ ውዶች የኔ ማሮች ተባርኩልኝ ማለት ወዳለኝ እዚህ ጋር እየፈቀፈቅኩ ነው ማለት ነው ሲፈቀፈቅ እጅንም ያማል ግን ቢሆንም ችግር የለውም እችለዋለኝ እዚጋ ጨርሻለሁ። አንድ ቅርተኛ አለች ጨርሻለኝ ብዬ ጨርሻለኝ እንትን ሲል ደግሞ አንድ ቀረችኝ ማለት ነው። አሁን አመጣለሁ። ትንሽ ቅርተኛለች አለች። እችንን እፈጫታለሁኝ ማለት ነው። እየፈጭ እንትን እያደረኳትን እየፈቀፈቅኳትን ነው ማለት ነው። ይሄ እርድና ዝንጅብል ነው ማለት ነው። እርድ ፍርሽ ነው። እንዲሁንን እርድ የተፈጨከላችሁ መጠቀም ትችላላችሁ። እንዲሁን ማለት ነው። ወደ ሱቅ ስትሄድ ደግሞ ፍሬሹን ይዛችሁን መምጣትን ትችላላችሁ። እንደ ራሳችሁን ፍላጎት ነው ማለት ነው። እንደ ራሳችሁን ፍላጎት እዚጋ ደግሞ አንድ ለሚን አረንጓዴ፣ አንድ ደግሞ ብጫ አለችኝ ማለት ነው። እዚህ ጋር እንትን እያደረግኩ ነው። ሁለት ለሚን ያለኝ አንድ ብርቱካን አለኝ ማለት ነው። አንድ ብርቱካን አለኝ በዚህን አድርጌ ዴን አድርጌ እንትን አድርገዋለሁ ማለት ነው። እከትፋለኝ ማለት ነው። ያድርጌ ከተፍ ከተፍ አድርጌ አንድ ላይ አብረን እንሰራለን ማለት ነው ውዶቼ አብረን እንሰራለን እስከ መጨረሻ ድረስ እና አብረን እንሆን የምጣ ዎቴ ብርቱካኑን እንደዚህ አድርጌ ቆርጥ ቆርጥ አድርጌዋለሁ። ብርቱካን ከሌላችሁ ደግሞ ሎሚን ዝንጅብል እርድ አድርጋችሁ መስራትም ትችላላችሁ ማለት ነው። ካላችሁ ደግሞ ብታድርጉለት ጥሩ ነው ማለት ነው። ከሌላችሁ ግን የግዴታ ግዴታን አይደለም ማለት ነው። እዚህ ጋ እያደረግኩ ነው እያደረግኩ ነው። እዚህ ጋ አለኝ እግዚአብሔር ይመስገን። ለዚህ ይመስልልኛል ማለት ነው። ለዚህ ይመስልልኛል። ይኸው እንድታያችሁ ብዬ ካሜራን ቅረብ አድርጌ ነው እዚህ ጋር እንትን የሚለው ያለሁት ማለት ነው። እንድታያችሁ ብዬ ነው። እዚህ ጋ ደግሞ ይሄው ማለት ነው። እርዱን እርድ እዚ ጋ ብጫ ሆነዋል። ዝንጅብሉ ደግሞ እዚህ ጋ አለ ማለት ነው። መፈቅፈቅም ትችላላችሁ። እንትኑ ማለት ነው ቋዳውን ያለ መፈቅፈቅም ትችላላችሁ ማለት ነው። ግን ባይፈቀፈቅም ጥሩ ነው፣ ምንም ችግር የለውም ማለት ነው። ያው ጥቅም ምን ላይ ነው ያለው? ቋዳው ላይ ነው ያለው ማለት ነው። አሁን ወዴት ወደ ምን አድርጋለኝ? ወደ ውሃን እርድ ዝንጅብል ብል ወደ ውሃን አድርጋለኝ። የቀረኝ ብርቱካንና ሎሚና የቀረኝ ማለት ነው ብርቱካንን እና ሎሚኑን ወደ ሳህን አድርጋለሁኝ። ወደ ሳህን ያደረኩትኝ አበስላለኝ ማለት ስታብስሉ 10 ደቂቃ አስራ አምስት ደቂቃን ታብስላላቸው ውሃ አድርጋቸው ማለት ነው። ከዛ በላይ ግን ባታብስሉት ምንም ችግር የለው ማለት ነው። እዚህ ጋር ለማለት ነው። አሁን ግን አድርጋለሁኝ ማለት ነው። ያምራል ግን፣ ከለሩ በጣም ያምራል። እንዲሁም ስትጠጡትም በጣም ደስ ይላል ማለት ነው። አሁን ውሃ ጨምሬበታለሁ፣ ምክንያቱም ስለሚተከተክ ውሃውን እንዳያንስብኝ ብዬ ጨምሬበታለሁኝ ማለት ነው። ጨምሬበታለሁኝ እንደዚህ ይመስላል ማለት ነው። ሲፈቀቅ፣ እዩት ከለሩ እንዴት አባት እንደሚያምር ማለት ነው። እዩት ገና እያለ ወይን እጠጅ መስለዋል ማለት ነው። ወይን ጠጅ መስለዋል፣ እግዚአብሔር ይመስገን ማለት ነው። ወይን ጠጅ መስለዋል ወይን ጠጅ መስለዋል ማለት ነው። እዚህ ጋር አለ። እዚህ ጋር ደግሞ ምን አለ መስላችሁ? በቆሎ አለ ማለት ነው። በቆሎ እሸት ይመጣል አይደለ? አሁን በቆሎ የእሸት በቆሎ እዚህ ጋር ቀልቅ ይያለኝ ማለት ነው። በቆሎ ቀልቅ ይያለኝ እዚጋ ደሞ እየበሰለ እዩት። እየበሰለ ሲበስል ማለት ሲንተከተክ ማለት ነው። ሲንተከተክ ከለሩ ማርያም እንዴት አባት ከለሩ እንደሚያምር ማለት ነው። ስትጠጡት ደግሞ እንዴት አባት ሽታውን ደስ እንደሚል ማለት ነው። እኔ እንጃ ስለ ለምድኩት ይመስለልኛል ማለት ነው። ስለ ሳይሆን አይቀርም ግን፣ እኔ በጣም ጠፍጦኝ ነው የሚጠጣው ማለት ነው። ለዚህ ይመስላል እዩት ማለት ነው። ሲንተከተክ ቅቤ ቅቤ የሚያነጥር ያለውት ይመስላል ማለት ነው ቅቤን የሚያነጥር ያለው ትኝ ይመስላል ስንተከተክ ማለት ነው። እዚህ ጋር አሁን ደግሞ እዚህ ጋር ቀዝቅዞ ማለት ነው። ቀዝቅዞ ከቀዘቀዘ በኋላ አጥፍች ከቀዘቀዘ በኋላ ለዚህ መስሎልኝ አንሶ ለዚህ ትንሽ ሆኖ ነው እንትን ያለ ትንሽ ሆኖልኛል። እዚህ ጋር አለ ማለት ነው። አሁን ምንድን ማድረግ ያለብኝ ማጥለል ነው ያለብኝ፣ ወደ ቃን ማለት ነው። ወደ ቃንን ማጥለል ነው ያለብኝ ማለት ነው። እዚህ ጋር ግን አምጥቻለሁኝ ማለት ነው ምን አምጥቻለሁኝ ፕላስቲግን ፕላስቲክ ግን አምጥቻለሁኝ ወደዚህ አጠላዋለሁኝ ማለት ነው ወይን ጠጅ ይመስላል ማለት ነው ወይን ጠጅ ወይን ደግሞ ጠጅ ይመስላል ማለት ነው በጣም ነው የሚያምረው ከለሩ ማለት ነው ስጠጣም እንደዛውን ማለት ነው ስጠጡትም እንደዛው በጣም ደስ ይላል ሽታው ሁሉ ነገሩ ማለት ነው እግዚአብሔር ይመስገን። እዚህ እንትን እያደረግኩ ነው። ምን እያደረኩ እያጠለልኩትኝ ነው ማለት ነው። ግን መጥለያው ትንሽ ስለሆነብኝ ስላነሰብኝ ብዙም አይመች ማለት ነው። ወደ ይንጠበጠባል ማለት ነው። ይሆነም ግን እንደምንም ብዬ አሰራለኝ ማለት ነው። አሁን ብርጭቆ አምጥቻለሁኝ ወደ ብርጭቆን እያደረግኩ ነው ማለት ነው። በብርጭቆን አሁን በነገራችን ላይ ማታ ነው ያለ ማለት ነው። ማታ ወደ ዘጠኝ ሰዓት ይሆናል ማለት ነው። እያጠለልኩት ያለ ማለት የሰራሁትን ቀን ነው የሚያጠል ያለው ደግሞ ማታ ነው ማለት ነው። ምክንያቱ ቀዝቅዞልኝ ወደ ወደ ፕላስቲክን ሳድርጎ ሲቀዘቅዘልኝ ነው ጥሩ ማለት ነው። ወደዚህ እናድርግ ያለው አሁን እጠጣለሁ ማለት ነው። ካሜራውን ወደ ፊትን ላድርጎ ሲል ብዙም ስለማይመች ነው እንጂ ወደዚህ እያደረግኩት አሁን እኔ እጠጣለሁ ማለት ነው። በባዶ ሆዳችሁን ጠዋት አንድ ብርጭቆ መጠጣት ትችላላችሁ። ማታ ደግሞ ከእራት በኋላ አንድ ብርጭቆ መጠጣትን ትችላላችሁ ማለት ነው። እዚህ ጋር እየጠጣው ነው ማለት ነው። እየጠጣው ነው ማለት ነው። በነገራችን ላይ ሁላችን ነው ቤት ውስጥ የምንጠጣው ማለት ነው። እኔንም ሰዎቹንም ይጠጣሉ ማለት ነው። በተለይ አንድ ሴት አለች በጣም ነው የምትወደው ማለት ነው። ይኸው እዚህ ጋር አለ ማለት ነው። እዚህ ጋር አለ